ሰላም ተመልካቾች፣ እንግዲህ በመዲናችን አዲስ አበባ የውሻ ገበያ በጣም እየተለመደ መጥቷል። አሁን የምገኝበት ቦታ ደግሞ እንግዲህ ውሾችን ከመሸጥ ባለፈ የሚሰለጥኑበት ቦታ ነው። እንግዲህ እዚህ እንደምትመለከቱት በጣም ብዙ ውሾች ናቸው ያሉት፣ አይነታቸው ይለያያል። ትንሽ የሚያስፈራ ነገር አላቸው። እቺን እንኳን የምታምረዋን ለማቀፍ እኔ ትንሽ ተሳቅቄ ነበረ። አቡበከር አደም እባላለሁ። እንዴት ነው ግን ከውሻ ጋር ያለኝን ነገር እንዴት አገኘሁ? አሪፍ ነው ከውሻ ጋር ያለሽ፣ ምንም አትፈሪያለሽ። ከድመት ውሻ ነው ፕሪፈር ማድረግ እስካሁን በነበረኝ፣ ግን እዚህ ሲመጣ ትንሽ ደንግጫለሁ። አሁን ጨዋ ናቸው፣ አሁን የተለቀቁት አንቺን አይጎዱሽም ትእዛዝና ስለጠኑ ናቸው። እቺ በጣም ነው የምታምረው። ምንድነው የሚባለው ዝርያዋ? ማልቴዝ ይባላል። እሺ፣ ያው መጀመሪያ አንቺ ምን እንደመረጥሽ አስመርጥሽ እንዳስነሳሽ፣ በጣም ተፈላጊ ናቸው። ለሰው ልጅም አንቲ አለርጂክ ናቸው በተፈጥሮ መከላከያ ያላቸው ኪሎቸው ደግሞ በጣም ከበዛ ከሶስት ኪሎ በላይ ይመጡ ተሸታል። ጸጉራ ነው እንጂ ክብደት የላትም። አዎ ለማቀፋው በጣም በጣም ነው የሚያምረው። እና ላርጅክም ብዙ አድቫንቴጅ የላቸው። ስለዚህ ይመረጣሉ ማለት ነው በሰዎች አሁን ትልቅ ናት እናት ናት አሁን ነጭ ናት። አሁን ትሸጥ ቢባል ዋጋቸው ስንት ነው የሚሆነው? እንኳን አትሸጥም። ልጆቻቸው የሚሸጡት ከ80 እስከ 120 ባለው ድረስ ዋጋ ነው የኳሊቲያቸው እንደየሳይዛቸው እንደ ዋጋቸው ይጨምራል ይቀንሳል። የሞለል ማርባታቸው አሁን በጣም ጠባብ ነው። ብዙ ከበአመት ሁለቴ ነው የሚወልዱልሽ ስድስት ወር ጠብቅሽ ነው የምትወልጂው። በዛው ምክንያት ትላልቆቹ ብዙ አይወዱልሽም። ሴቶች ደግሞ በጣም ይፈልጓቸዋል። ለጊፍት ብዙ ይሰጣሉ። ማንኛውም ሰው ብዙም ጉዳትም ያደርሱ ብዙ ስለማያደርሱ ካለ ልጅ ጋር ከምንም ጋር አብረሽ ከቦርሳም ጋር ይዟቸው ይዞራሉ። ለዛ ይወዷቸው ብዙ የተለያዩ አይነት ዝርያ ያላቸው ውሾችን ነው እየተመለከትኩ ያለሁት። አዎ ብዙ አይነት አሉ።

ትእዛዝ አሁን እነዚህ ሰላም ናት፣ አይደለ? አይሽታ አለባበስ ወይስ ምን? አለባበስ ወይስ ምን? ይሄ ነው ትእዛዙ። አሁን በጣም ትታግለናለች። ምንድን ነው የሚባለው? አሁን ከባዱ እዚህ ስራ ላይ ምንድነው? ማስነከሱ ቀላል፣ ማስለቀቁ ነው ከባድ። አሽ ጀስት ፋሚሊ ናት፣ ጋርዲንግ ናት። ከመጣ ማታ ላይ ምን ነገር እነዚህ ግን በላ ሙሉ አብረው አንቺ ጋር የሚሉ ናቸው። ፐርፐስ ሊሰለጠኑ ናቸው። አሁን እንደዚህ እንዳየሽ፣ እንደመንከሱ ለቅ ሲባል እንዴት ነው የሚለቅ? ተቀዋልሽ ቀጥታው ለቁ ውጭ ሲል ሰላም በለኝ ምንም ማይለው ማይሾ ግን ይልሽ። ልክ እንደዚህ መጣው አይደል? ጠቃ በል አሁን እኔ ለማጥቃት ሞክር ደግል። አሁን ቢመጣው ምንም ቢለው አይለቀውም። ግን ምንድን ነው የሚፈልገው? ብሩ አውት አውት። በዚህ የስልጠና ሂደት ግን አደጋ ገጥሟቸው አያውቁም? አለ ሰው ይነክሰው። እንዴት ነው ግን የምታሰለጥኗቸው? ይሄን ቃል እንዲለምዱ እንዴት ነው የምታደርጓቸው? ተደጋጋሚነት ይፈልጋል የምትጠቅም ቀላቶች ደግሞ ሁሌ አንድ አይነት መሆን አለበት። ጊዜ ይፈልገዋል። ከምንም በላይ ትዕግስት ነው። ተጀማሪ ውሾች የምታሰለጥኝበት ነው። የውሾ ስትሪት ነው። ይህም በጣም ነው የሚወዱት። ይህ ጀርመን ሼፐርድ ነው እና ትሬኒንግ እየሰራ ነው ያለው አንደኛ ነገር ምንድን ነው አሁን አሁን ላስ ምሳሌ ሆን እንደዚህ ያ ይሄን ና ቁጭ ሲል፣ ይኸውልሽ የሚፈልገው አሁን የሚፈልገው እንጂ እጄን ነው። ይኸውልሽ ገና እየለመደ ነው። ቁጭ በል ከዛ ይሄን እሸልመዋለሁ ማለት ነው። አሁን ይሻ የሚሰራው ምንድ ነው? ቃላቶቹን ተደጋጋሚ ቃላቶች እስከሚያቅ ድረስ። አሁን ና ገና አዲስ የጀመረ ነው። ሰላም ተኛ ስለሆነ

ከውስጥ የመነጨ ፍላጎት አለ ብዬ አስባለሁ። እና በምን አጋጣሚ ነው ወደዚህ የሙያ ዘርፍ የገባኸው? አጋጣሚ መጀመሪያ በነበረችኝ ውሻ ነው። በእሷ ምክንያት ብዙ ከሰው ነበር ያገኘት። ካደገች ነበር የመጣችው፣ ከፈረንጆች ጋር ነበረች። በጣም ብዙ ነገር፣ የሚገርምሽ ነገሮች፣ ብዙ ስራዎች ሰርታ ነበር። ከሷ ነው በእሷን በማየት ከእሷ ጋር ባለው አታሽመንት ነው ወደዚህ ስራ የገባሁበት ምክንያት ያቺ ናት። ወደዚህ ያደረገች አንድ ሰው አሁን ውሻውን ለማሰልጠን ምን ያህል ነው መክፈል ያለበት ክፍያው? 30 ሺህ ብር ነው። እንዴት መሰለሽ፣ ምግብ ሁሉ ነገር ይችላል ነው። እኛ ጋር እኛ ጋር ነው የሚቀመጡት። ትሬኒንጉ ከ24 ቀን ድረስ ይፈጃል። ጎበዝ ውሻ ከሆኑ በ20 ቀን ይጨርሳሉ። ብዙ ጊዜ ካልጨረሱ ደግሞ እስከ 45 ቀን ድረስ ነው። ያ ማለት ምንድነው? 45 ቀን ድረስ ካልጨረሰ አይወጣም ነው። በሳምንት አንድ ግዴታ መምጣት አለባቸው ባለቤቶቹ። እኔ ዛሬ ተውብያ ሰለጠንኩት ውሻ ነገ ረፊሉ አይሰማም። ያው ውሻ ያ ማለት ምንድን ነው? በሳምንት አንድ እየመጣ ከኔ ጋር አብረን እንሰራለን ማለት ነው። አይሰራ ሳምንቱን የሚሰራውን ውሻ ሪቫይዝ እናደርጋለን ማለት ነው። እነዚህም ፑድል ይባላሉ። እነዚህ ሙድ ናቸው። ከ300 ሺህ 200 ሺህ ድረስ ይሄዳሉ። ገበያው እንዴት ነው? አሁን ያለው እየተለመደ መቷል ብዬ አስባለሁ። ገበያ የሚገርምሽ አቅርቦት ችግር ነው እንጂ ያለው አንቺ ጥሩ ኳሊቲ ካለሽ የውሻ መሸጥ ችግር አሁን እኛ ጋር በተለይ የለም። አሁን አሁን ያስካቸውሽ ገዘፍ ገዘፍ ይላሉ። ከያስኳቸው ያስኳቸውና ለምን አይነት አላማ ነው ብዙ ጊዜ ሰዎች የሚመርጧቸው? እነሱ ጋርዲንግ በጣም ይፈለጋሉ። ጥበቃ ምናምን ሁለተኛ፣ ለግቢ ግቢ አሁን ትላልቅ ግቢ ላላቸው ሰዎች፣ ቦታ ላላቸው ሳይዛቸው በጣም ትልቅ ነው እንደምታያቸው አሁን እንደምታያቸው አይደል? አሁን ሲቀየሩም እንደዛ ነው የሚቀየሩት

ተመልካቾች በቆይታችን ዘና እንዳላችሁ ተስፋ አደርጋለሁ። የተለያየ ዝርያ ያላቸውን ውሾች ተመልክተናል። ከተለያየ ሀገር የመጡ በዛው ልክ ዋጋቸውም እንዲሁም ተፈላጊነታቸውም ይለያያል። የውሻ ባለቤቶች መጥተው ውሾቻቸው ስነ ምግባር እንዲኖራቸው በቃላት እንዲግባቡ ለማድረግ ስልጠና እንደሚወስዱም ነው እንግዲህ የተመለከት ነው። አብራችን ቆይታ ስላደረጋችሁ ከልብና